ሁሌም ያሳስበኝ ነገር በሞቴት ነው የምሄደው። በዚህ አይነት ማንነቴ በዚህ አይነት ምንነቴ፣ ይህ ማንነቴ የእውነት ለእግዚአብሔር ኮምፓተብል ነኝ ወይ? እግዚአብሔር እኔን መሄድ ይችላል? ስለ እኔ ሲሞት ህማሙን እያሰብኩ ነው፣ የእሱን መቁስል እያሰብኩ ነኝ ወይ?

ያቸው ረፍት እንኳን አልነበሩ። እርሱ በምድር በኖረበት ጊዜ እስለኛ እያሰበ ነበር። እስለኛ እያሰበ ይገረፍ፣ ይቆሰል፣ ይደማና ይወጋ ነበርና ስለኔ ስል ሲል ዋጋ የከፈለው እያልኩኝ ማሰብ ካልቻልኩኝ የእኔ የነገ ህይወቴ ይቆስል እና ነጋችንን ስናይ ክርስቶስን ማየት ካልቻለን በእሱ ማረፍ ካልቻለን እርሱ መደገፍ ካልቻለን መኖር ምናችን ነው? ሰሙ ፍቃደኛ ነህ? ማይክ ዝግ ነው። ፈቃደኛ መሆንህን ተነግረህ፣ ፈቃደኛ ነው ሰሙ ነጻሌ ጌታን ለመቀበል ፍቃደኛል። ለእግዚአብሔር ክብር እዚህ ያለን ሰዎች ብሩክዬ እንዳለው ነው። ሁላችን በእግዚአብሔር ፊት ወንድማችንን የረዳ ጌታ እኛን የሚያዳንን እሱ ነው። ሰውን ሁሉ የሚያድን እሱ ነው። እንዴት እንደሚጠራ ያቅበታል። እንዴት እንደሚጠራ ያቅበታል። ኃይለኛ ነው፣ ብርቱ ነው የተባለውን ሰው እንዴት እንደሚለውጣ ያውቃል። ሰሙን ሳስብ እኔ እንደ ጳውሎስ ጳውሎስ ሐዋርያው ጳውሎስ መጽሐፍ ቅዱስ ላይ እናቀው ሕይወቱ ስላለ ልክ እንደዛ ማለት ነው እና ምናልባት የጳውሎስ ነፍሰ ገዳይነቱ ካልሆነ በስተቀር ለሃይማኖት ቀናይ መሆኑን ያለውን ነገር ማለት ነው እና እግዚአብሔር ይባረክ። ሁላችን በጌታ ፊት እንጸልይ። በጌታ ክብር ይሁን። ይህን ሰዓት ጸሎት አብረን እንጸልያለን። እግዚአብሔር ይባረክ። ክብር ለጌታ ለኢየሱስ ክርስቶስ ለአምላካችን ይሁን። እግዚአብሔር ይባረክ። ይህን ሰዓት ጸሎት ብዙ ጊዜ ስናጸልይ ሰምተህ ሊሆን ይችላል። ሰሙዬ እግዚአብሔር ነው ጸሎትን የሚያስተምር ይህን ጸሎት ከኛ በኋላ እንደዚህ ብላችሁ ጸልዩ ብለን ስንል የተጻፈ ጽሁፍ እንደዛ ብለን የምንጸልዩ የተጻፈ በጽሁፍ የተጻፈ ነገር የለም። ጸሎት በእግዚአብሔር መንፈስ በሰው ውስጥ ባለ ባደረ በእግዚአብሔር መንፈስ ሰዎች እየመሩ እንደመጀመሪያ ጊዜ ያጸልዩናል። ከዛ በኋላ ራሱ እግዚአብሔር ጸሎትን ለሰዎች ያስተምራል። ደግሞ ባስተማረንም ጸሎትም ደሞ እንጸልያለንና እግዚአብሔር ይባረክ። ይሄንን የነሳ አደል ስለሰጠ ጌታ ልብህ እንዲሸነፍ ስላደረገ ጌታ ኢየሱስ አዳኙን እጅግ አድርገን አመሰግናለን። ከሰማያት ወርዶ ከድንግል ተወልዶ ለበደል ለኃጢአታችን የሞተው ጌታ ኢየሱስ ዛሬም የሰዎችን ልብ በፍቅር ያሸንፋልና ለእግዚአብሔር ክብር ይሁን። ጌታ እግዚአብሔር ይባረክ። ይህንን ጸሎት ከኔ በኋላ በመጸለይ ሰሙዬ ከጌታ ጋራ ኪዳን ትገባለህ። ምረት እንዲያረግልህ በደል ኃጢአትህን ይቅር እንዲል እኛም ልክ እንደዚሁ ነበር የጸለይነው። እና ለጌታ ክብር ይሁን። ፈቃድህ ስለሆነ ደግሞ በጣም ደስ ብሎኛል። መቼስ ምን ይባላል? ምን ይባላል? ትልቁ ጌታ ዛሬም በስራ ላይ ስላለ ማለት ነው። እና ለእግዚአብሔር ክብር ይሁን። ይህን ጸሎት ከኔ በኋላ በማለት ጸልይ። ሰሙዬ ተባረክ። ማይክን ክፈትና እግዚአብሔርን እንጃ አርገን እናመሰግናለን። ለእግዚአብሔር ክብር ይሁን። ኔትወርክ ነው የሚያስወርደው ወገኖች ኔትወርክ ያስወርደዋል። ኔትወርክ ነው የሚያስወርደው። እግዚአብሔር ይባረክ። ደስ ብሎናል። አንተ ወንድማችን እንኳንም እግዚአብሔር ወደዚህ ወደሚደነቅ ብርሃን እንኳንም ጠራህ። ለጌታ ክብር ይሁን። ይህን ጸሎት ከኔ በኋላ በመጸለይ ፈቃድ ከሆነ አብረን እንጸልያለን። እግዚአብሔር አምላካችን ሆይ እግዚአብሔር አምላካች ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስ ልከህ ልጅህን ኢየሱስ ክርስቶስ ልከህ ለእኔ በደልና ኃጢአት ስለ እኔ በደልና ኃጢአት ስለ ዓለሙ በደልና ኃጢአት ከላለም ወደድ እንዲሞት እንዲሞት ስላደረግህ እጅግ አድርጌ አመሰግናለሁ። ሁሉ በደል ኃጢአቴን ሁሉ በህይወት መጽሐፍ ላይ በአውቅም በድፍረት ባላውቅም በስተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም አባቱ ነኝ በቅዱስ ቃልህ በቀሪ የህይወት ዘመኔ ነገር ህይወቴ ነው። ከዛሬ ቀን ጀምሮ ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የህይወቴ አዳኝ የህይወቴ ንጉስ አድርጌ ተቀብያለሁ አድርጌ በፍጹም ልቤ አምኜ በፍጹም ልቤ አምኜ በፍጹም ልቤ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን፣ አሜን። ሰሙ የቀኝ ጅን ልብህ ላይ ብቻ ጫንልኝ። በጌታ በኢየሱስ ስም ብለህ ልብህ ላይ ብቻ ጫን። በእምነት የተወደደ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ በልጅ በኢየሱስ ክርስቶስ ስም በዚህ ሰዓት ስለ ወንድሜ እጸልያለሁ፣ ስለ ወንድማችን እጸልያለሁ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሎ እንዳለ ባሪያ ጳውሎስ፣ በምድር ዙሪያ ያለን በስም የተጠራን ሰዎች ስለ ወንድማችን በፊትህ ተንበርክከናል። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ነህ ሰውን የምትለውጥ፣ አንተ ነህ የሰውን ልብ የምትለውጥ ወንድማችንን በእውነተኛ ፍቅር በእውነተኛ እግዚአብሔር አነካክል። ልቡን ስለነካኸው ልቡን ስለለወጥከው ልቡ በፍቅርህን የተሸነፈው በሰው አደለም፣ የተሸነፈው በፍቅርህን የተሸነፈው ጌታ ኢየሱስ እንዴት እንደሚወድህ በእንባ ሲገልጥ እግዚአብሔር ሰምተናል። እግዚአብሔር ወንድሜን ለእንደዚህ ህይወት ስለጠራው ወደ ክብር ስለጠራው ወደ ማዳን ስለጠራው እጅግ አድርጌ አመሰግንሃለሁ ለሕይወት የሚሆን ንስሓን ስለሰጠኸው፣ እጅግ አድርጌ አመሰግንሃለሁ። የሚከታተለውን እግዚአብሔር የትኛውንም የክፋትን አጀንዳ የሰይጣንን ወጥመድ በልጅ በክርስቶስ ኢየሱስ የስም ሥልጣን ከዚህ ሰዓት ጀምሮ እንጸልያለን። ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ የስም ሥልጣን የወንድሜ ልብ በፍቅር ስለተሸነፈ የትኛውም ካንተ ዓለም ያልሆኑ የክፋት መንፈሳውያን ሠራዊት በስም አድራሻው የተመደቡ የትኛውም የአጋንንት ሰራዊት ከዙሪያው እግዚአብሔር በስምህ ጉልበት ጉም በንፋስ እንደሚበተን የተበተን ይሆኑ። ነፍሱን ሊነጥቅ የሚፈልግ ሊገለው የሚፈልግ መንገዱን ሊያጨናግፍ የሚፈልግ የትኛውም የሰይጣን መልክተኛ ከህይወቱ ላይ በኢየሱስ ክርስቶስ የስም ስልጣን ከዚህ ሰዓት ጀምሮ እንዲነሳ እጸልያለሁ፣ እንዲለቀው እጸልያለሁ፣ ከበባ እንዲበተን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ይህንን ወንድም ለማዳን ጠርተሃል። ገናም ደግሞ ዓለም የሚጠቀምበትን እግዚአብሔር በጌታ በኢየሱስ ስም ያንተን ጸጋና ያንተን ቃል ጨምረህበት በመንግስትህ አሳድጋ መንፈስህን ሞልተው ቃልህን ሞልተው እነዛ አባቶቻችን ሐዋርያት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሳኤ ብሎም አዳኝነት ሊመሰክሩ በወጡበት ምድር ሁሉ እየመሰከሩ እንደ ከዋክብት እየደመቁ እንዳለፉ በቀሪ የሕይወት ዘመኑ ያንተን ማዳን ከአፉ ሰምተው ሰዎች ይድኑ ዘንድ በጸጋህ እንድትሞላው በቃልህ እንድትሞላው እግዚአብሔር ሆይ በእውነትና በፍቅር እንድታሳድገው በልጅ በኢየሱስ ክርስቶስም ለታመኑት እጆችህ ለአንተ አድራ ሳልፌን ሰጠው። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብለህ እንዳልክ ጌታ ኢየሱስ፣ አሁን እጁን በልቡ ላይ ባደረገበት ልቡን ጌታ ኢየሱስ ያንተ ሰላም ይቆጣጠረው፣ ያንተ ፍቅር ይቆጣጠረው፣ የአንተ ጸጋ ይቆጣጠረው፣ ያንተ መንፈስ ይቆጣጠረው። መውጣት መግባቱ በአንተ ቁጥጥር ውስጥ ይሁን። እግዚአብሔር ሆይ ከክፉ ሁሉ ጠብቀው። ከራሱ ስህተት፣ ከሰይጣን ወጥመድ፣ ከየትኛውም አደጋ በስምህ ጉልበት የተከለለ ይሁን፣ በስምህ ጉልበት የተደበቀ ይሁን፣ በስምህ ጉልበት የተሸፈነ ይሁን፣ በስምህ ጉልበት የተጋረደ ይሁን። እግዚአብሔር ሆይ ለራሱም ስህተት፣ ለሰይጣንም ወጥመድ፣ ለክፉ ሰዎችን ምክር ተላልፎ እንዳይሰጥ አቤቱ ጌታ ጠብቀው። በጌታ በኢየሱስ ክርስቶስ ምና ስልጣን ቀኝህና የፊት ብርሃን ይብራለት። መልካሚቱ እጅ ለመልካም በሱ ላይ ትሁን በሚሰራበት ቦታ እውቀትንና ማስተዋልን ጥበብንና ጸጋን አብዛለት። በሚያዩት ሰዎች ሁሉ ፊት እግዚአብሔር የዘላለም አምላክ አቤቱ ጌታዊ ያንተ ሰላም ያንተ መረጋጋት በፊቱ ላይ በህይወቱ ላይ ከማየታቸው የተነሳ ጳውሎስን ምንድን የለወጠ ብለው እግዚአብሔር ሰዎች እስኪጠይቁ በኢየሩሳሌም ዙሪያ የነበሩ፣ በደማስቆ የነበሩ፣ በምኩራብ የነበሩ ሁሉ መለወጡን እስከማያምኑ ድረስ እግዚአብሔር በሱ ላይ ህይወትን ለውጥ እንዳደረክለት። በጌታ በኢየሱስ ክርስቶስም በወንድማችንም ላይ እንደዚሁ ይሁን። መልካሚቱ እጅ ለመልካም በእሱ ላይ ስለሆነች ተመስገን፣ እናመሰግናለን። በቅዱሱ ብላቴና በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን፣ አሜን፣ አሜን፣ አሜን። ታንኪዩ ሰሙሻዬ። ጌታ እግዚአብሔር ይባረክ። እንወዳሃለን፣ ብራዘር። አይረን ማን ነኝ? ነገራችን፣ ኦርቶዶክሱ አይረን ማን ነበርኩኝ? ለካስ እግዚአብሔር በሌለበት ህይወት ውስጥ ስትኖሩ፣ እግዚአብሔርን በማያውቅ ማህበረሰቡ ስትኖሩ ለካስ እንዳይነሳው ናቸው። አያችሁ፣ ዛሬ እየሳኩ ነው ማውራቸው። እየሳኩ ነው ዛሬ የማውራችሁ እና እባካችሁ፣ የምትሳደቡ ሰዎች ነው ረፍት የላችሁ፣ ነፍሳቸው ረፍት ስለሌለው ነው። ረፍት ወዳለበት ህይወት እኔ ልምራችሁ እኔ ልምራችሁና፣ ኑ እስኪ አብረን አፕሪሼት እናደርገው፣ ይሄን እረፍት፣ ይሄን ደስታ፣ ይሄን ሰላም። አሁን ሰደባችሁ እንትን አላችሁ፣ ካን ስለማልጠቀማችሁ ያው አንዳንድ ይሆናል መሰላችሁ። ይገፉ ይገፉና ጫፍ ሊያቅም ያስገምጧቸው ያስቀምጣቸው። እም እንደው አያቴ አንድ ንግግር ትናገራለችና ያ ነገር ምን መሰላችሁ? ያ ኮንፌስ ላድርግ ያለው ወተት ሲገፋ ነው ቅቤ የሚወጣው ትላለች። እና ያው ካልተገፋችሁ ቅቤ አይወጣችሁም። መገፋታችሁን ነው ደዱ እና ያው ስለ ማንም የማወራበት ጊዜ አይደለም። አሁን ስለ ክርስቶስ የምናገርበት ጊዜ ላይ ነው ያለሁት። ማንንም እንዲነ እንዲህ አይደለህም የምልበት ታይም ላይ አይደለሁም እና ወዳጄ፣ አሁን ስለ ሰው ጊዜ የለኝም። አንበሳው ስለ ሰው ማስብበት ጊዜ የለኝም። አሁን ሰውን ወደ ክርስቶስ መንግስት መጥራት ነው። እንደዛ አይነት ጊዜ ነው ያለኝ እና ጌት ሬዲ ጌት ሬዲ በጣም ራሳችሁን አዘጋጁ እና ባካችሁ በቃ ውጡ። አሁን የራሳችሁን አጀንድ በቃ ኖርማሊ ወደ ስንት ነው ኦልሞስት አመት አካባቢ አይደለም አመት አካባቢ ያው አጀንዳችሁ ሆንኩኝ ከዚህ በኋላ ምንም አጀንዳችሁ ሊሆን አልችልም። እና በቃ በጣም ሪስፔክት ማድረጋችሁ፣ በጣም ሪስፔክት አድረጋችኋለሁ። በጣም ወዳችኋለሁ። እና አንድ ነገር የምላችሁ ነገር እስኪ በየቤቱ ግቡና የሚሳደቡ ሰዎችን ይሄ ክርስትና አይደለም እያላችሁ እስኪ አድቫይዝ አርጓቸው፣ ምከሯቸው። አንድ ሰው ስትመክሮ አይተናናቅም ማለት እስኪ አሁን እንያችሁ እ እስኪ አሁን እንኳን ያላችሁበት ሃይማኖት ስህተት እንዳልሆነ የምታረጋግጡት እስኪ አሁን የሚሳደቡትን ግቡና ተው ምን አትሳደቡ፣ ይሄ ክርስትና አይደለም በሉ። አትሳደቡ እንደዛ ነው ሰው የሚያዋጣችው። እና አደራ አደራ አደራ አደራ ያ ነገር ባይሆን ደስ ይለኛል። ሰውን መንፈሳዊ ያታደረጉትም በነገራችን ላይ እኔት ዛሬ አርፍ ያለው ደስ ብሎ ነው ማውራቸው ነው። አርፍ ያለው ደስ ብሎ ነው ማውራቸው ነው። ነገር ግን ብዙ ሰው ከመንፈሳዊነት ይወጣል፣ ከክርስትና ህይወት ይወጣል። በእያንዳንዱ ፍራክሽን ኦፍ ሰከንድ ውስጥ በጣም ህጻናት ልጆች፣ ያንግ የሆኑ ሰዎች ራሳቸውን ሲያጠፉ እያየን ነው። ራሳቸውን ሲያጠፉ ለምንድና ብላቸው እስኪ ጠይቁ? ምክንያቱም እናንተ ጋር መጥተው ሰላም አያገኙ። ምክንያቱም ሰላም የሚሰጥ ጌታ በእናንተ ዘንድ ስለሌለ፣ የሚያሸማቀቅ የሚሳደብ። ስድብ እኮ ጥሩ ነው በነገራችን ላይ፣ አንዳንድ ስድብ እኮ ተግሳጽ ነው። የእናንተ እኮ ስድብ አደለም በነገራችን ላይ በስመ ደስ ይለን ነበር ስድብ ቢሆን። የእናንተ ስድብ በጣም የሚገርማችሁ ምን እንደሆነ ታውቃላችሁ? አንዳንድ ሰው ጭንቅላቱ በቃ ብላይንድ ታውቃላችሁ፣ ኤክስትሪም ብላይንድነስ ውስጥ ነው ያለው። እና ምንም ተሰደቡ ምንም ተባሉ የእናንተ መሰደብ ኢቨን ሰው መሆናችሁን ሁሉ ይዘነጋሉ አንዳንድ ሰዎች ይዘነጋሉ ሰው መሆናቸው ይመጡና እናንተ